የሃኒ ፎቶዎችና መስቀሏ ጠፋ። ፎቶዎቿም በትንሽነቷ የተነሳቻቸው ፎቶዎች ከአባቷ ጋር ነበሩ። አባቷም የት እንደጠፉ ሳያውቁ ፎቶቸው ፎቶዋን ጠፋ። መስቀሏም ደግሞ እንግዲህ ሃኒ የት እንዳረገችው ሳታስታውስ ጠፋ ብላ ቤት ስትበረብር አባቷ መጡ። አባቷም ሀኒዬ፣ ምን ሆነሽ ነው? ጥሩ ስሜት ላይ አይደለሽ። ምን ሆነሽ ነው ብለው ምንድን ነው እንደዚህ ሆንሽው ሲላት፣ ሀኒቹ እንግዲህ ያው ትጨነቃለች። እየተጨነቀችም ቢሆን መስቀሯ እንደጠፋት ለአባቷ ነገረቻቸው። እንግዲህ ፍለጋ ሁለቱም ያዙ። ነገር ግን ሊገኝ አልቻለም። አባቷም ደሞ ትንሽ ቆየት ብለው ሌላ ዜና ጨመሩላት። ምንድነው እሱም ፎቶዎች ሽሜሉ ሲሏት በጣም ነበር ያለቀሰችው። ይሄ መስቀል እንግዲህ በእሷ በጣም ዋጋ ያለው ነው። በጣም ከባድ ነው። አንዳንድ ጊዜ አባቷ ነበር ወደ ሆነ ቦታ ሰዷት የሚያረጉላት። እናም እንግዲህ መስቀሉን የወሰደችው ደግሞ ሀሴት ወይም ደግሞ እርግብ የምትባለው ወይዘሮ ሜላት ልጅ ናት እንግዲህ ማለት ነው። እርግብ እንግዲህ ቀኝ እጇን አንስታ እንግዲህ እየሰነዘረች ነው ባህና ላይ ማለት ነው። በጣም ይገርማል። እርግብ እንግዲህ የሆነ ሴራ ይዛ ነው ወደ ወይዘሮ ሜላት ቤት የመጣችው። እንግዲህ ባዩሽ የምትባለው ወይዘሮ ሜላት ጓደኛ ከእሷ ጥቅም ትፈልጋለች ማለት ነው እንግዲህ ይሃንዮን ታሪክ አውቀው ፎቶዋንም ይዘው እንዲሁም መስቀሏንም ይዘው እያስደነኳት እና እሷን ታሪክ ይዘው ከወይዘሮ ሜላት ጥቅም ፈልገው ወይዘሮ ሜላትን ሌበሏት ፈልገው ሴራ እያሴሩባት ነው ማለት ነው እንግዲህ። እርግብ እንግዲህ ከአዩሽ ጋር ባለፈው ስትመጣ በአዩሽ ነው ነበር እና ለማስመሰል እንደሆነ ዛሬ እየነገረቻ ነበር ሴራ ግን አብረው እንደተነሰሱ ዛሬ እየተናገረች እና እንዴት ገንዘብ ከሷ መውሰድ እንዳለባቸው እየተመካከሩ ነበር ማለት ነው አሰላሙ አለይኩም ወራህመቱላሂ ወበረካቱ ወድኔ ተከበራችሁ ቤተሰቦች እንድትናችሁ ከኔ ለሁሉ ሰላም አልহামዱሊላህ ረቢልዓለሚን እንግዲህ ኖላዊ ድራማ እንደቀጠለ ነው። እኛ በቀላሉ እንደዚህ አንቾና ወይዘሮ ሜላት ልጅና እናት ይታወቃሉ ብለን ነበር። ነገሩ ግን እየተዛተተ በከፍተኛ ሁኔታ እየተጋተተ ነው ማለት ነው። ሌላ ዜና መጥቷል። እንግዲህ ሌላ ዜናውም እንግዲህ እርግብ የምትባለዋ ወይም ሀሴት የምትባለዋ ልጅ እንግዲህ መጣ የወይዘሮ ሜላት ልጅ ታብላለች እሷ እንግዲህ በሃና ላይ የሀናን ታሪክ ስለምትጠቅ ፎቶዎቿን የሚይዘው ከወይዘሮ ሜላት ገንዘብ እንዲወስዱና ጥቅም ፈለገው ሴራ ተሰቶበት የመጣ ነገር ነው። አዩሽ ባይሽ የምትባለው ጓደኛዋ እንግዲህ ሀኔንም አብርድልቻትም። እሷ ባለፈው ስትመጣ እርግብ ወይዘሮ ባዩሽን እየሰደበች ነበር። ነው እሱ ግን እንዳይነቃባቸው ነው ለካ ማለት ነው። ዛሬ ግን ወደ ወይዘሮ ባዩሽ ቤት ልትሄድ እንግዲህ እርግብ እናትዋን ወይዘሮ ዘሮ ሜላትን እያስፈቀደች ነበርና፣ ከዚያ በኋላ ከፈቀደች እና በኋላ እንግዲህ ወይዘሮ ወይዘሮ ባዩሽ ስትሄድ፣ እንዴት መጣሽ? እንደ ባለፈው እንደዛው ዋርደሽ አለቻት። አይ እኔ እኮ ሰዎቹ እንዴት ነቁብን እኮ ብዬ ነው፣ ጣልችሽ አይደለም ስትላት፣ ህር እንደዛ አይደለም የዛ እንኳ አይመስለኝም እያለቻት ነበር። አይ እንደዛ ነው ብላ እንግዲህ፣ ነገሩ ምን አዲስ አለ? እኔ ከዛ ቤት ከቀረሁ በኋላ ምን አዲስ አለ አለቻት። አዲስ ሰዎቹ እንዳልሽው በጣም ሀብታም ናቸው አለቻት። እና ለሰራተኛዋ አንድ መቶ ሺህ ብር አንስታ አላሳፈሰቻትም መሰለሽ አለቻት። ለሰራተኛ መቶ ሺህ ብር ሰጠች አለቻት። አዎ ሰጠቻት። ለምንድን ነው ስታት ምን ይስለተገኘው ሄደሽ ድስት ነው መቶ ሺህ ብር ሰጠቻት አለቻት። ባዩሽ፣ እንግዲህ እንደዛማ ከሆነ እንግዲህ አንቺ ብትጠይቂያት ትሰጥሻለች ብላ ጭንቅላቷ ላይ ሴቭ አደረገችና ወደ ቤት ይዛ ሄዳ ከቤት እንግዲህ መካከራት ወይዘሮ ሚራት በጣም ኃይለኛ ሰው ናት፣ ጥንቃቄ አድርጌ ብላ መክራት መልሰቻ፣ ማለት ነው። ከዚያ በኋላ ሄዳ እንግዲህ እቤት ውስጥ ሀኒዬ ቁጭ ብላ ነበር፣ ስራዋን ጨርሳ ቁጭ ብላ እንግዲህ፣ በሩን ከፈት ስታደርገው ሱር ትላለች። የምታሳዝን ልጅ በጣም እኮ ነው የምትደነግጠው። ወፍ ሲጮህባት ትደነግጣለች። እሷ ሰላም ብላለች። እሷ የሆነ እግር ብቅ ሲል ትደነግጣለች። ደንባራ ነትላለች። ከዚያ በኋላ እንግዲህ እርግብ ምን ይቅረብልሽ ብላ አለቻት። ምን ሰላም ነሽ እርግብዬ? አለቻት። ሰላም አልመስልም እንዴ አለቻት። እንዴ ሰላምታን ለመመለስ ምን ክፉነት አለው? ምን ሆነች ነው ስትላት? ከዚያ በኋላ አንድ ሁለት እያለች ስርቧን ቀጠረች። አሁን ተንስተሽ ስራ ስሪ፣ ስራ ጥፍጋ እንጂ ስራ ሰራተኛ አይደለም ነው እንደ አለቻት። ነው እያለ ምግብ ነው ከምግብ በፊት አንቺ የላይ ማካሪ አይደለሽም በሽተኛ አይደለሁም፣ እያለኝ ጠማማ ጠማማውን ነካችሁ። ለማንኛውም ምግብ አምጭልኝ ብላት ምግብ ታመጣላት አይለች። ከዚያ በኋላ ወይዘሮ የላካ ስራ መጣች። ወይዘሮም የላካ ስራ ስመጣ እርግብ ነው የምትላት። እርግብ ምናሴም እሷም እርግብ ሲሏት አትወድም። እኔ ሀሴት እያላችሁ ጥሩኝ፣ ሀሴት ስጠሪ ብለሽ ስጠሪኝ የልጅነትን የልጅነቴን ያስታውሰኛል አለቻት አይ እንደዛ መጠራሽኩ እኮ ያሳደጉች ሰዎች ያሳደጉች ሰዎች ቃል አለመብላት ነው። ደግሞ እርግብ የሚገባሽ ስም ነው አለቻት። ምንም ቢሆን በሀሴት እንድትጠሪ ነው ፍላጎት ይብላት። ከዚያ በኋላ እንግዲህ ሀሴት ብር ስጠይቃት ብድግ አለች። እንግዲህ ብር እንደሚያስፈልጋት ስጠይቃት፣ ከዚያ በኋላ ምን ያህል ብር ሰጠታት? አንድ አምሳ ብር ምናምን አለቻት። እሰጥሽ ያለሁኝ ግን ብሩ ለምን እንደሆነ ልትነግሪኝ ትችያለሽ? አለቻት። ለምን ጠየቅሽ? ማየ አለቻት። አይ ብር ዝም ብዬ ስሰጥ ሰላምና ጥፎቶቤ ነበር እና ብሩ ይመጣበት ምክንያት ስለምፈልግ ነው ስታት፣ በፊት የሆነ ያሳደግችኝ ልጅ አለ እና ለእሱ ታሞ ለእሱ ነው ስትላት የሚያስቸግርሽ ልጅ እንደዛ ልደፍርሽ እያስጨነቀ ለነበረች ሰው ነው ምስጁ ስትላት አይ እናቴቱ ለናይቱ ብዬ ነው እናይቱ ብትሞትም ለናይቱ መልካምነት ብዬ ነው አለቻት እሷ እኮ ከባዮሽ ጋር ሚስጠር ስላላት ነው ብሩ የሚመጣው እንደሆነ ለባዩሽ ነው እንደዛ ስትላት እሺ ችግር የለውም በቃ ይህ የልጅነትሽ መልካምነት አልለቀቀሽም አለቻት እንዲሁም ደግሞ ሰላም የጆሮን ስልክ እንግዲህ ተቀብላ፣ ባለፈው ደውላለት ስለሀና አባት ህክምና እያወራችሁ ነበር፣ የሀና አባት ተጋግዘን እንድናሳክ እንፈልጋለሁ። ምናሴም ጋር አውርተን ነበር፣ አንተም ጋር እንድንዋይ ፈልገ ነበር አለችው። እሺ እውነትሽ ነው፣ ደስ ይለኛል ብሎ እሱም ደግሞ እንደሚሳ እንደሚያግዛት ያለውን ነገር ነገራት። ከዚያ በኋላ ተመካከሩ እንደሚያሳክሙ እሱ ጋር ጨርሰው ተለያዩ። ከዚያ መታ ሰላም ደግሞ ወደ ስራ ስትድናቷ ብር እንደሚያስፈልጋት እና እንድሰጣ ፍቃድ ጠየቀቻት። እሺ እልክልሽ አለሁኝ ለቢሮ ስሄድ አለቻት። ሀንቾ እና ጆሮ ደግሞ ቴትየን ብራ መጣሁ ብላኮ ተጠይቀኛለይ ግን እሷ እያላት ነበር። አንድቹ እኮ አባቴን ለማንም ማሳለፊያ አሰጥም እያለች ነው። ይሄ ደግሞ ይወዳቸዋል እሱን። ስለዚህ እንደምንም ብለን ዘዴ መፍጠር አለበት። ያን እንግዲህ ክላ ጆሮጋና ሰላም ተስማሙ። እንግዲህ መስቀሉን ቁም ሳጥን መታ መሆንሽ የተጨነሹ ግን ይህ በቀን ረበ ሰላምሽ ነው ወይነጅ በቃ ለመጠየቅ ማበበል አለብኝ ብላ ሳምስት አስጨነቃት። መስቀሉን ልጠፋ ጠየቀቻት እና የመስቀሉን ደግሞ ማንነት እየነገረች አልነበረና፣ ፈልጊው ሲ ቁም ሳጥን አሳምርሽ ፈልጊ ውያች ሰላም። እሺ ፈልገዋለሁ ብላ ቁም ሳጥን መታሽ እቺ ሀንዬ ስትፈልግ እርግብ ምጥት አለች እና ስትነገጠቻት ድንግጥ ትለዋለች። ስታሳዝን ምን እየፈለግሽ ነው? ይህን እየፈለግሽ ነው እንዴ? አለቻት። አሁን አለቻት። ከዚያ ያንች ነው እንዴ? ስትላት፣ አዎ የኔ ነው። ከየት ምቶሽ ነው መስቀል ወይ ነው? ስትላት፣ እኔ ያንቺ መሆኑን ቁብ የለኝም። ከየት አገኘሽ? ከየትም አይደለም ምናምን ብላ ስትል፣ እባክሽ የኔ ነው ስጭኝ። አባቴ የምለበጣም ተጨነቋ ለመጥፋቱ ስጭኝ ስትላት እሺ ልስጥ ሽእያ ላይ ስታቃጣት በጣም አሳዘነች። ግን ተጫውተችባት። ርግብ የምትባል እርጉም አለ ነው። ከዚያ በኋላ ግን እውነት መስሎሽ ነው እያለች ስትላት፣ ምንም አይጠቅምሽም የኔ ነው የሰው ነገር አይጠቅምሽም ስትላት፣ ለን ለእኔ ጭራሹንም ደግሞ ተክላሱ ሳት ሰጣት፣ አስወጣቻት። በጣም ተሳዝናለች። እንግዲህ አንቺ በአባቷ በኩል ፎቶዎቹን ደግሞ አባቷ በኩል ወሰደ። እንግዲህ የአሲር ጓደኛ ነበርና እሱ ነው ለአስ እንግዲህ ባዩሽ ደግሞ ከስራ ጋር የሚያግዛትን ልጅ ጠርታ እሱን ይጠብቀውና እንዳይነቃ፣ እርግብ እንግዲህ ከናቷ ያን ጠየቀችው ብር ወይም ደሞ ጠይቃ ብር እስከምታመጣ ድረስ እሱን ተከታተለው እያለችው ነበር ማለት ነው። ሀኔቹ እንግዲህ በስተ በስተመጨረሻ ደግሞ ፎቶዎቿ እንደጠፉ አባቷ ሲነግራት በጣም ነበር የደነገጠችው። ይህ መስቀል ግን ቤተሰቦች እንኳ ፈልገው ቢመጡ እሱ ነው ቤተሰቦች ምልክት እንኳ ቢሉ እሱ ነው ብለው ነበር የነገራት እና እኔ ቤተሰብ አልፈለገ መትም ወንድም፣ አክስትም፣ አባትም እናት የሚሆን አንተ ነህ ለእኔ። ይሄን ነገር ግን እንዲደግምብኝ አልፈለግም። ነግርህም ነበር ያለ ነገር አታንሳ ብዬ አባይ እያለች ለቅሷ አንቀጠለች። ሀኒቹ ምስኪን ሆነች፣ ታሳዝናለች። በሆነም ማለት ነው። እና እንግዲህ እርግብ የምትባለው ልጅ ከባዩሽ ጋር ሴራ አሴራን የመጣችው ማለት ነው። ታሁን በኋላ እንግዲህ ከዛ ምን የሚመልኩ ነው አንቾ እና ወይዘሮ ሚላት የሚታወቁት። እንግዲህ ወይዘሮ ሚላትም የአባቷ ጭንቀት ነው የመሰላለ ጊዜው። ነገር ግን መቼም ይሄ ገንዘብ የማይሰራ የለም። እንግዲህ ባዪሽ የምትባለው ጓደኛ ብሮዴግ የምትባለው ወንድዝ ጓደኛዋ በጥቅም በልጅ እየቀለደች ጥቅም ትፈልጋለች ማለት ነው። ብቻ እንደው ከባድ ነው ይሄ ገንዘብ የሚባል ነገር ብዙ ያደርጋል። እንግዲህ ርግብ የምትባለው ልጅ እናቴ እያሌ ወይዘሮ ሜላትን ከእሷ ገንዘብ የምትቀበለች የራሷን ጥቅም ለማካሄድ ነው እንደዚህ የምትሆነው ማለት ነው። ግን እንግዲህ ሀንቾ እና ወይዘሮ ሜላት በምን መንገድ እንደሚተዋወቁ ወደፊት እንጠብቃለሁ ውድ ቤተሰቦቼ ብቻ ሀንቾ በጣም ታሳዝነኛል በሆነም ማለት ነው። እዚህ ገዳመ ታሳዝነኝ ሀንቾ ናት። በጣም የባህል ይችላል የምታዝን ድንግጥ የምትለው ነገር ቀጣዩን ጠብቁ። ብቻ ሰብስክራይብ